እንደምን አላችሁ ልጆች፣ ደህና ናችሁ? ይህ ሀሁ ግሩም ነው። ለዛሬው የምትማሩት አረፍተ ነገር ይሆናል፣ ከባለፈው የቀጠለ ስለዚህ ልጆች እንደተለመደው ውጭ ብላችሁ አብራችሁ አንብቡ። እሺ፣ በጣም ጥሩ። አሁን ወደ ትምህርቱ እንሄዳለን። እኔ አስተማሪዬን አከብራለሁ። አስተማሪዬ ሲያስተምረኝ አዳምጣለሁ። የቤት ስራዬን በሰዓቱ እሰራለሁ። እኔ ጨዋታ አላበዛም። እናቴ ከገበያ ልብስ ትገዛልኛለች። አባቴ መጽሐፍ ይገዛልኛል። እኔ ጎበዝ ስሆን ሰዎች ሽልማት ይሰጡኛል። እኔ ለጓደኞቼ ስጦታ እሰጣለሁ። የቤት ውስጥ ስራ አግዛለሁ። አልጋይ ሁል ጊዜ አነጥፋለሁ። የበላሁበትን ሳህን አነሳለሁ እቤት አጸዳለሁ የምችለውን ስራ ሁሉ እሰራለሁ በጣም ጥሩ ልጆች እናንተስ እንዴት ነው አስተማሪያችሁን ታከብራላችሁ የቤት ውስጥ ስራ ታግዛላችሁ በትምህርታችሁስ ጎበዝ ናችሁ እንግዲህ ንባቡን እያነበባችሁ በዛውም ትምህርት እንድትቀስሙ ነው። ለዛሬው እንግዲህ ያዘጋጀንላችሁ የሆነው ለሚቀጥለው ጊዜ በሌላ የዐረፍተ ነገር ንባብ እንገናኛለን። እስካሁን ቁጭ ብላችሁ ስላዳመጣችሁ እናመሰግናለን። ጎበዞች በርቱ። ለዛሬው ደህና ሁኑ ልጆች፣ ደህና ሁኑ።